ቀድሞውንም ቢሆን ሲጠየቅ የነበረውና ምላሽ ሳያገኝ የቆየው በቅርቡ ደግሞ ጠንከር ብሎ መጠየቅ የጀመረው የጤና ባለሙያዎች ጥያቄ ምን መልክ ይኖረው ይሆን? የባለሙያዎቹ ጥያቄ በመንግስት ምን አይነት ምላሽስ እየተሰጠው ይሆን? ያነጋገርናቸው የጤና ባለሙያዎች ጥያቄያቸውን የዳቦ ነው፣ የመኖርና ያለመኖር ጥያቄ ሆኖብናል ይላሉ። ከአንድ ወር በላይ በማህበራዊ መገናኛ ዘዴዎች ሲጠየቅ የቆየውና አስራ ሁለት ጥያቄዎችን በመዘርዘር ለጤና ሚኒስቴር በደብዳቤ እንደጠየቁ የሚናገሩት ባለሙያዎቹ ጥቅል ለሀሳቡ ግን የምንሰራው ስራና የሚከፈለን ደሞዝ ተመጣጣኝ ካለመሆኑም ባሻገር መኖር እያቃተን ነው የሚል እንደሆነ ስማቸውን እንዳንጠቅስ የጠየቁንና በዚህ እንቅስቃሴ ውስጥ ያሉ የጤና ባለሙያ ነግረውናል። ጥያቄዎቹ በጣም ኦርጋናይዝድ በሆነ መልኩ ጥያቄው አንድ ሆኖ ግን አስራ ሁለት አካላት ላይክ ብሊቶች ያሉት ኮስችን ነው። በጣም ስትሬት ፎርዋርድ ነው። ሰርቫይቫላችን አንደር ኮስችን ማርክ ነው። ኦፍኮርስ የተገላበጠ የመጣ ጥያቄ አለ ዩኖ ይሟላል ተብሎ ያልተሟላ ግን አንድና አንድ ነገር ነው። የተወሰነ ኮንቪኒየንስ እና ሰርቫይቫላችን ሴኩር ይደረግ ነው፣ ኦቨሮል የኮስችኑ መንፈስ ማለት ነው እና ሲንጀምር ኦልሞስት ከኢንተርናሽናል ኦርጋናይዜሽን ጀምሮ ሁማን ራይትስ ኮሚሽኖች ሳይቀሩ ኢንተርናሽናል ሚዲ ሳይቀሩ እያንዳንዱ የጋቨርንመንት ኦፊሶች ሴንትራልም ሆኑ ሪጂናሎች፣ ሚኒስትር ኦፍ ሄልት ፕራይም ሚኒስትር ኦፊስ ሳይቀር እያንዳንዱ ነው የሚመለከተው አካል ና እንደዛውም ሆኑ ታዛቢ የሆኑ አካል ፓብሊክ የሆኑ አካላቶች ሳይቀሩ የሃይማኖት ተቋማቶች ሳይቀሩ ይሄ ሁሉ ያለንበት ሁኔታ እንዲያቁልን ጥያቄ እንዳለን ወደ ውስጥ እያለቀስን ያለንበት ሁኔታ ነው ያለው። የህክምና ሙያ የብዙ ልጆቻችን የወደፊት ምኞት በብዙ ጣውረድ እስከ ስፔሻሊስት ሐኪም ድረስ ለመድረስ ብዙ ዋጋ በት ነው የሚሉት ባለሙያው ስፔሻሊስት ዶክተር ሆነው አራት ዓመታት እንዳገለገሉ ነግረውናል። ወርሃዊ ደሞዛቸውም አስራ አንድ ሺህ ብር እንደሆነ እንዲሁም ከባለቤትና ልጃቸው ርቀው እንደሚኖሩ በዚህ ደሞዝ ሁለት ቦታ ወጪ አውጥተው መኖር እንዳቃታቸውም ጠቅሰዋል። በመደበኛው ኑሯችን ላይ በዓላትና ማህበራዊ ህይወት ሲጨመር ችግራችንን ያከፈዋል። በቅርቡ በተከበረው የፋሲካ በዓል በደሞዜ ለቤተሰቤ ማቅረብ የቻልኩት ፍራፍሬ ብቻ ነው በማለት በም ሬት ይናገራሉ። ላታብኝ ትች ያለሽ ግን እኔ ቤተሰብ ውስጥ ኮንትሪቢዩት ያደረግኩት ፍራፍሬ ነው። ሙዝና ማንጎ ነው የገዛሁት። እውነትን ነው ምልሽ ዶሮ ምናም ባለቤት በራሷ ገቢ እንትን ብላ ነው ያለችው። እያንዳንዱ ሳብ ስፔሻሊቲ ሱፐር ስፔሻሊቲ ተብሎ በሚጠራ ደረጃ ያሉ ባለሙያዎች አሉ። ጓደኞቻችን ማለት ዚህ አርሳፈርኝ ገለት በመንግስት ሆስፒታል ውስጥ ለአስር አመታት እንደ ሰሩ የነገሩን ሌላዋ ቅሬት አቅራቢ በዚህ የአገልግሎት ዘመናቸው በወር የሚከፈላቸው ስምንት ሺ ብር እንደሆነ በመጥቀስ በወር ለትራንስፖርት ብቻ ሁለት ሺ ብር እንደሚያወጡ ነግረውናል። የሚተርፈኝን ስድስት ሺ ብር የት ላድርሰው ግራ ገብቶኛል። የታክሲ ሳጣ በግሬ እየሄድኩ ነው ምሰራው። እኛ ሐኪሞች መኖር አቅቶናል። መንግስት አንድ ይበለን ሲሉም ይጠይቃሉ። አስር አመት ሙሉ ሰርቼ የሚከፈለኝ ደሞዝ ስምንት ሺህ ብር ነው እና አሁን ባለው የኑሮ ውድነት የቤት ኪራይ የልጆች የትምህርት ቤት ክፍያ ጋር ሲነጻጸር ፍጹም በቃ መኖር አይበለው፣ እየኖርን ያለ ነው። መብላት እያቃተን ነው። መብላት እንዴት ነው ጤፍ አስራ ምናምን ሺህ ብር ሸምተን ምን በለው፣ ዘይት አንድ ሺ አምስት መቶ ብር አንድ ሺ ስድስት መቶ ብር ገዝተን ምን በለው፣ እንዴት ነው? በደሞዝ መኖር አልተቻለም። አሁን ትራንስፖርት የለንም። እኔ በምሰራበት መስሪያ ቤት ሰርቪስ የለንም። የሰርቪስ እንኳን ድጎማ ቢደረግልን የትራንስፖርት እኔ አሁን በቀን እስከ ደርሶ መልስ በባስ ምናምን ተንጠላጥዬ ሰማንያ ብር አወጣለሁ። ሰማንያ ብር በወር ሲሰራ ሁለት ሺህ ምናምን ብር አወጣለሁኝ። አለብዛ በእግር መራመድ አለብኝ ማለት ነው እና መንግስት በቃ ቆም ብሎ ቢያስብ ቢያይልን ባለሙያዎቹ እየጠየቁ ያሉት እነዚህና መሰል ጥያቄዎች በተለይ በማህበራዊ ሚዲያ ጠንከር ብሎ እየተጠየቀ ነው። ይሁንና ጥያቄዎቹን አስተባብሮ የሚመራችሁ ማን ነው ያልናቸው ባለሙያዎቹ ለጊዜው ማንነቱን መግለጥ የማይፈለግ በቦርድ የሚመራ የተደራጀ አመራር አለን፣ በብዙ ምክንያቶች ጥንቃቄ መደረግ ስላለበት መሪው ወደፊት እንዲመጣ አልተፈለገም ብለውናል። የጤና ባለሙያዎቹ ጥያቄ በሌላው ዘርፍ ያሉ ሙያተኞች ከሚያነሱት ተመሳሳይ ጥያቄ በምን እንደሚለይ በመጥቀስ እኛ መለየት አንፈልግም። ሲቪል ሰርቫንት ነን፣ ሲቪል ሰርቫንት ነን። ዳይሬክትሊ ከላይፍ ጋር ኮኔክትድ የሆነ ሙያ ነው። እኔ ያው ለምሳሌ ተጨማሪ ስራ ለመስራት በጣም ይቸገራሉ። ቢኮዝ አሁን አንድ ክሊያንት በጠና ከታመመችብኝ ማለት ሳምንቱ ሙሉ ስለ እሷ ማሰብ ነው የምኖርብኝ። ለምሳሌ ኦፕሬሽን እየሰራሁ ሀት ዩሮ ኮምፕሊኬት ብታረግ፣ አይሲዩ ብትገባ፣ ዘሆል አይምሮዬን ትቆጣጠረዋለች በተወሰነ መልኩ ማህበረሰቡ እንኳን አንደርስታንድ እንዳያደርገዋል አይደለም፣ ለየት ያለ ድግኒት ያለው ለየት ያለ ክብር አድርጎ ይሰጣል እንጂ ለመለየትና ዩኖ ከሌላው ጋር ደግሞ የሆነ ዳይቨርጀንሲ ለመፍጠር አይደለም። የሙያ ማህበር የሆነው የኢትዮጵያ የጤና ባለሙያዎች ማህበር በበኩሉ ለባለሙያዎቹ ጥያቄ እውቅና ሰጣለሁ ድምፅም እየሆንኳቸው ነው ሲል መንግስት ጥያቄውን በቀላል ተመልክቶ ቸል እንዳይለውና ትኩረት እንዲሰጠው ጠይቋል። አቶ ዮናታን ዳኘው የማህበሩ ፕሬዚዳንት ናቸው። እኛ እንግዲህ እንደ ማህበር እኛ እውነት ለመናገር መጠየቅ ነው የኛ ስራ። መንግስት ይሄንን ቀድሞ ሁኔታዎችን ቀድሞ እንዲያስተካክል፣ ነገሮችን በቸልተኝነት ወይም በንቀት መመልከት የለበትም እያል በተደጋጋሚ ጠይቃናል። እውነት ለመናገር መንግስት በጠረጴዛ ዙሪያ ጤና ባለሙያዎችን ተወካዮችን፣ የጤና ባለሙያዎች ከየዲፓርትመንቱ ሊሆን ይችላል ከየተቋማት ሊሆን ይችላል ተወካዮችን አስመርጦ መነጋገር አለበት አቅጣጫ ማስቀመጥ አለበት ብለን ነው ምናም ነው ጤና ባለሙያዎች ያነሱት ጥያቄ ዳቦ ጥያቄ ነው ስለዚህ ምንድን ነው ያለው ነገር ምንድን ነው የችግራችሁ ነገር ብሎ መመካከር ነው መፍትሄው ብለን ነው ምናምን ነው ሌላውና ሀሳቡን የጠየቅ ነው የሙያ ማህበር የኢትዮጵያ ህክምና ባለሙያዎች ማህበር ነው የሂደቱ አካል እንደሆነ ነግሮን ነገር ግን ዝርዝር መረጃ ለሚዲያ ለማውጣት በውይይት የዳበረ የጋራ አቋም ያለው መግለጫ በቅርቡ እንሰጣለን ብሎናል ምላሽ እንዲሰጥ እየተጠየቀ ያለውን የጤና ሚኒስቴርንም ለመጠየቅ ብንሞክር ለጊዜው መልስ ማግኘት ማግኘት አልቻልንም። ይሁንና ሚኒስቴሩ በጉዳዩ ዙሪያ ለጀርመን ድምጽ ራዲዮ በሰጠው ምላሽ ለጉዳዩ ትኩረት ሰጥቶት እያየው መሆኑ ጠቅሷል። የጤና ሚኒስቴር የህዝብ ግንኙነትና የጤና ኮሚኒኬሽን ስራ አስፈጻሚው ዶክተር ተገኔ ረጋሳ በሰጡት ምላሽ ጉዳዩን ሚኒስቴር መስሪያ ቤታቸው እየተመለከተው እንደሆነ ጠቁመው ለጤና ባለሙያዎችና ሰራተኞች ጥያቄ ትክክለኛ እውቅና እንደሚሰጡ አመልክተዋል። የደሞዝና የጥቅማጥቅም ጉዳዮች እየታዩ እንደሆነ በመጥቀስ ጥያቄዎቹ በአጭር በመካከለኛና በረጅም ጊዜ የሚፈቱ እንደሆነም አስረድተዋል። የጤና ሚኒስትሯ በቅርበት እንደሚከታተሉ ተብራርተዋል።